አሰላሙ አለይኩም ወራህመቱላሂ ወበረካቱ ጣሪቂ ኢብኑ ዘይድ እና የአንዳሉስ ወረራ በሰባት መቶቹ መጀመሪያ ላይ የአይቤሪያ ባህረ ገብ መሬት በቪዚጎቶች በክርስቲያን መንግስት ይመራ ነበረ። ነገር ግን መንግስቱ ደካማ ነበረ። ብልሹ ገዢዎች፣ የውስጥ ክርክር እና የብስጭት ህዝብ ነበሩ። በጊብራልታር ባህል ማዶ ሰሜን አፍሪካ በቅርቡ በሙስሊሞች አገዛዝ ስር ነበረች። ጣሪቅ ብኑ ዘይድ የተባለ የበርበር አዛዥ ሙሳ ኢብኑ ኑሰይር ስር ያገለግል ነበረ። ሙሳ የቪዚንጎቶችን ጥንካሬ ለመፈተሽ በትንሽ ኃይል ወደ 7000 የሚጠጉ ወታደሮችን ብቻ ላከ። መሻገሪያው በሚያዚያ 711 ጣሪክ እና ሰዎቹ በአፍሪካ እና በአውሮፓ መካከል ያለውን ጠባብ የባህር ዳርቻ አቋርጠዋል። ያረፉበት ቦታ ዛሬም ስሙን ይዟል፣ ጀበል ጣሪክ ጊባርታል ይባላል። ሲደርሱ አፈታሪክ ጣሪክ አንድ አስደናቂ ነገር አድርጓል ይላል። መርከቦቹ እንዲቃጠሉ አዘዘ። ከዚያም ሰዎቹን ሰብስቦ ከኋላ ያለው ባህር ጠላት ከመሆን በፊት ነው፣ በአላህ ዘንድ ከድል በቀር ማምለጫ የለውም አላቸው። የዚህ ታሪክ ዝርዝር ሁሉ ቃል በቃል ይሁን አይሁን፣ ንግግሩ ታዋቂ ሆነ። ድፍረት እና አጠቃላይ ቁርኝነትን ያመለክታል። የቪዚንኮቲክ ንጉሥ ሮድሪክ ከብዙ ጦር ጋር ወደ ጣሪቅ ለመጋፈጥ ቸኩሏል። አንዳንድ ምንጮች አስር ሺዎች የሚቆጠሩ ይላሉ። እድሉ የማይቻል ይመስላል። ነገር ግን የቪዚንጎት መንግስት ተከፋፍሏል። አንዳንድ መኳንንት በጦርነት ወቅት ኃይላቸውን በመያዝ ሮድሪክን ከተዋል። የጣሪክ ጦር በጭካኔ ተዋክተዋል። በደቡባዊ ስፔን በጓዳልቴ ወንዝ አቅራቢያ ለቀናት ተጋጭተዋል። በመጨረሻም የሮድሪክ ጦር ወድቋል። ንጉሱ እራሱ ጠፋ። ምናልባት በግርግር ተገድሎ ይሆናል። ከዚህ ድል በኋላ ያለው ፈጣን እድገት ጣሪቅ አላቆመም። የእሱ ትንሽ ሰራዊቶች ከተማን ከከተማ በኋላ ወሰዱ። ኮርዶባ፣ ቶሌዳ፣ ሲቪል ሁሉም በጥቂት አመታት ውስጥ ወደቁ። እንደ ወረራ የጀመረው ወደ ሙሉ ድል ተለወጠ። በአስር አመታት ውስጥ መላው የአይቤሪያ ባህር ገብ መሬት ማለት ይቻላል በሙስሊም ቁጥጥር ስር ሆነ። አል አንዳሉስ ተብሎ ይጠራ ነበር። አዲስ ስልጣኔ ሙስሊሞች ብቻ አላሸነፉም ገንብተዋልን። አል አንዳሉስ ሙስሊሞች፣ ክርስቲያኖች እና አይሁዶች በእስልምና አገዛዝ ስር የሚኖሩበት ቦታ ሆነ። ወደ ባህል፣ ሳይንስ እና አርክቴክቸር ማዕከል ተለወጠ። እንደ ኮርዶባ እና ግራንዳ ያሉ ከተሞች በኋላ ላይ በቤተ መጽሐፍ በአትክልት ስፍራ እና በመማር በዓለም ላይ ታዋቂ ሆኑ። ታሪክ እሱ ወደ ታሪክ ጠፋ ብዙም ሳይቆይ በሙሳ ኢብኑ ሙሰይር እና በኋላም ገዢዎች ተሸፍኗል። ነገር ግን የእሱ ደፋር መሻገሪያ በስፔን ውስጥ ወደ ስምንት መቶ የሚጠጉ የሙስሊሞች መገኘት መጀመሩን ያሳያል ይህ ታሪክ